እሸቱ መለሰ ጀግናው የኢትዮጵያን እናቶች እምባ አብሳለሁ። ወጣትነቴን የእናቶችን እምባ በማበስ አሳልፈዋለሁ። ከእናት በላይ ማን አለ? እናት ለምን ታልቅስ? እናት ለምን አንገቷን ትድፋ? በማለት አዲስ የምሥራች ዜና ይዞልን ከች ብሏል ማለት ነው። አሰላሙ ዓለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የእናት ዩቲዩብ አድማጭ ተመልካቾች፣ በእያላችሁበት የአላህ ሱብሃነ ወተዓላ ሰላም፣ እዝነት፣ ረደት፣ ሁሉ ነገር አይለያችሁ እያልኩኝ። ዛሬ በአዲስ ቪዲዮ ተከስቻለሁ። የዛሬው ቪዲዮ ሁሉንም ኢትዮጵያኖች ስለሚመለከት ሸርሸር እያደረጋችሁ ላልደረሰው አድርሱ ማለት ነው። ያው አንዳንድ ሚዲያን የማይጠቀሙ አንዳንድ ያው ሚዲያ አንዳንዴ ለጥሩ ነገር ካልተጠቀምንበት ጊዜን ስለሚያጠፋ ያንን በማሰብ ሚዲያ የማይጠቀሙ እህቶች፣ ወንድሞች አሉና የምንጠቀመው ደግሞ ለማይጠቀሙት ሸርሸር እያደረግን ይህንን ኸይር ስራ እንዲሳተፉ ዛሬ ያው የምስራችሁን ይዘንላችሁ ከች ብለናል፣ ማለት ነው። በአሹ ፔጅ እያልሰማችሁ ካላችሁ በእናት ዩቱብ ደግሞ በእናት ቤት ሰምታችሁ የዚህን የመልካም ስራ ከአላህ ስብሓን ወተዓላ ሚንዳን የሚያጎናጽፍ ስራ እንድትሳተፉ በአክብሮት እንጠይቃለን ማለት ነው። ኢንሻአላ ያው እናቶች ታውቃላችሁ፣ የኢትዮጵያ እናቶች የሁሉም እናቶች ናቸው። ሀቂቀተን የወለዴች እናት እንደምታስበው ያልወለዱንም እናቶች እያስቡልናልና ያንን በማሰብ ኢንሻአላ እንደዛ አካል ጉዳተኛ ልጆቻቸውን ከ18 ዓመት በላይ የሆኑ ልጆችን አዝሎ ትምህርት ቤት ማድረስ፣ በቃ ብዙ ችግር ስላለ ይህንን በማስመልከት የኢትዮጵያ ሕዝብ ማለት ነው ተረባርቦ ለነዚህ ለእናቶች ማረፊያ ቤት ለመገንባት ደፋ ቀና እያለ ይገኛል ማለት ነው። የዚህ ማሳታፊ እሸቱ መለሰ ጀግናው የወጣቶች አሬያ ነው ማለት ነው። ስለዚህ ሸርሸር እያደረጋችሁ ላልደረሳቸው እንድታደርሱ ያው ቁጥሩንም የባንክ ቁጥሮችንም አስቀምጦልናል። የእናት ቤተሰቦ ይህንን እንደ ራሴ ብላችሁ አስባችሁ እንድትሳተፉ ትላችኋለች፣ እናት ማለት ነው እንሻአላህ ቢኢዝኒላህ ማለት ነው። ሁላችንንም ስለሚመለከት ሸር ሸር ሸር ሸር ሸር ሸር እያደረግን ለሁሉም ላልደረሰው እያደረስን የእናቶቻችንን እንባ ማበስ ይኖርብናል ማለት ነው። የኔ እናት፣ ያንቺ እናት፣ ያንቺ እናት የኔ እናት ስለሆነች፣ እንዲሁም ወንድሞችም ያንተ እናት የኔ እናት፣ የኔ እናት ያንተ እናት ስለሆኑ እንሻአላህ አላህ ሀገራችንን ሰላሟን ምልስ አድርጎልን የሚያለቅሱ እናቶች ተደስተው እምባቸው ተአብሶ አላህ ያሳየን ማለት ነው እንሻአላ። ስለዚህ ያው ያስቀመጠልንን ቁጥር እነግራችኋለሁ፣ የባንክ ቁጥሮችንም እነግራችኋለሁ ማለት ነው። እንድትሳተፉ በአክብሮት እንጠይቃለን ማለት ነው። ይህንን ኸይር ኸይር ስራል ሸርሸር እያደረግን ላልደረሰው ማዳረስ አሪፍ ነው ማለት ነው። እከሌ በዚህ ወረድ እከሌ በዚህ ወጣ የሚለውን ትተን እንዲሁም ደግሞ ተፋቱ አገቡ፣ ተፋቱ የሚለውንም ይሄንንም ወደዛ ብለን የእናቶቻችንን እንባ እንዴት አድርገን እንበሰው የሚለውን በማሰብ ሁላችንም የሁላችንም ድጋፍ ስለሚያስፈልግ በዚህ ላይ ትኩረት አድርገን መሳተፍ ይኖርብናል ማለት ነው። ይህ ሚዲያ አላህ ስብሐነሁ ወተዓላ ሲያመጣው ኸይረ ስራ ልንሰራበት ነው። ሀቂቃ ኸይረ ስራ ከተሰራበት በጣም ጠቃሚ ነው ማለት ነው። እና አብዛኞቻችን ከራሴ ጀምሮ ዝም ብለን በማይረባ ነገር እያሳለፍ ነው እንገኛለን። እና እንደዚህ ጠቃሚ ጠቃሚ የሆኑ ነገሮችን ለምን ሽርሽር አንደራረግም የሚለውን ዛሬ ያው እናት ይዛ ምታለች ማለት ነው። በተለይ እናት እናት ለምን ታልቅስ? እናት ልጇ በቃ ቁጭ ብሎ ቤት ሲቀርባት ጓደኞቹ ትምህርት ቤት ደርሰው ፈለጉበት ደርሰው ሲመለሱ አንዷ እናት ደግሞ ያ ልጇ ቤት ተቀምጦ ስታገኘው አንገቱን ሲደፋ ስታይ እናትም አንገቷን ትደፋለች ማለት ነው። እና ስለዚህ የዚችን እናት አንገት ቀና ለማድረግ ደፋ ቀና የሚሉ ወንድሞቻችንን ከጎናቸው በመሆን ማገዝ መርዳት ይኖርብናል ማለት ነው የአቅማችንን ሐታ ያኔ በሀሳብም በጉልበትም ግዴታ፣ ገንዘብ ብቻም ሳይሆን ሀሳብ ራሱ እንደዚህ እንደዚህ ብናደርገው ብሎ ራሱ ሀሳብ መስጠት ይሄ ራሱ ትልቅ ኸይረ ስራ ነው ማለት ነው። እና ስለዚህ ቁጥሩን በቴሌግራም በዚህ አናግሪ ብሎ ቁጥር አስቀምጦልናል። ቁጥሩን ኢንሻአላህ እነግራቸዋለሁኝ። ባንኮችም ሁለት የባንክ ቁጥሮችንም አስቀምጦልናል። እነዚህንም እነግራቸዋለሁ። በእነዚህ አሸቱ መለሰም በማገኘት የዚህ የኸይረ ስራ ተሳታፊ እንድትሆኑ የእናት ቤተሰቦች በአክብሮት ትጠይቃችኋለች ማለት ነው። እንሻላ እንሻላ ወደ ቁጥሩ ስንሄድ 0941587777 እደግመዋለሁ፣ 0941587777 በቴሌግራም ቦይስ ያደርጉልኝ ብሏል ማለት ነው። እንዲሁም የባንክ ቁጥሮች ደግሞ አቢሲኒያ ባንክ 24 21 ሲሆን የኢትዮጵያ ንግድ ባንክ ደግሞ ኤል 24 24 በእነዚህ መሳተፍ ትችላላችሁ ማለት ነው። እስኪ እዚህ እዚህ ኸይረ ስራ ላይ እንሳተፍና እናቶቻችንን እንባቸውን እንበስ ማለት ነው። አይታችሁ ከሆነ የሌላ ሀገር እናቶች እኮ ስታለቅስ፣ አሁን ምሳሌ፣ አሁን ሳዑዲ አረቢያን ብንመለከት በየቤቱ የምትሄዱ እህቶች ብዙ ነገር ታያላቸው አይደለም? ግን አንዲት እናት ሐቂቃ አሁን ሁለት ሶስት የሆነ አካለ ጎዶል የሆኑ ልጆች አሏቸው። እነዚያ ሰዎች ግን የሆነ ኢኮኖሚያቸው አነስተኛ ቢሆን መንግስታቸው ያግዛቸዋል በሁሉም ነገር ማለት ነው። በህክምናም እንደዚሁ በአስቤዛም በማንኛውም በሚያስፈልግ ነገር ላይ በጣም ነው እርዳታ የሚያደርግላቸው ማለት ነው በሁሉም ሀገር ታማሚ ልጅ የሌለው የለም ወላኪን ግን የእኛ እናቶች ብቻ ናቸው አሁን ምሳሌ አንዷ እናት ስታለቅስ ሌላዋ እናት ስትመለከት ደግሞ ካላዘነች የሌላዋ እናት ስታለቅስ አንተ ወይኔ ካላዘንን እንዴት ነው እስኪ እንደው አላህ ስ ይወደዋለሁ የሚለውን እዚህ ላይ በማጤን እንሻአላህ የእናቶቻችንን እንባ ንበት ስላለሁኝ አሁን ጎዳና ላይ አሁን እዚህ አሁን ሳዑዲ አረቢያ በስንሄድ ያለን መቼም እንሄዳለን። የምትሄዱ ልጆች አሁን በውጭም ስትሄዱ በየቤቱም እየሄዳችሁ ስትሰሩ ብዙ ብዙ ነገር ታያላችሁ። ግን አሁን ታማሚዎች እያሉ በቃ የሆነ በጣም እንትን አይሉም፣ አያስቡም። ምክንያቱም ህመምን አላ ስብን ታላ ሲያመጣው የሆነ የእኛን ትዕግስት የኛን ሶብር ለመገመት ነው። ግን ሆኖም ደግሞ ያንን በመሶበር የኛ እናቶች እንደገና ደግሞ ረሃብ ረሃብ፣ ወላሂ ቀን አይሰጥም። ማንኛውም ነገር ቀን ይሰጣል፣ ወላኪን ረሃብ ግን ቀን አይሰጥም። እህቶቹ ማለት ነው። ረሃብ ጥማት፣ በጣም ነው የሚጎዳውና እናቶች በሽተኛ ልጅን ይዛ እንደገና ስትራብ አንጀቷን ስራ አድርጋ ስናይ ማሰብ አለብን ማለት ነው። እና ይሄን ሌላቸው የፈለግኩት የፈለኩት ምንድነው መተባበራቸው ነው። ይሄን ነገር እንዳይከሰትባቸው አሁን እዚህ ባለንበት ሀገር ላይ እናቶች የማያለቅሱት ምንድነው ትብብር ስላለ ነው። ሌላ ነገር ሳይሆን መተባበር መተዛዘን ስላለ ነው ማለት ነው። ችግር ሳይኖር ቀርቶ ሳይሆን አንዱ ለአንዱ ይተሳሰባል። አታች አሁን ቤተሰብ ለቤተሰብ አሁን አንዷ ቤተሰብ አሁን ምሳሌ እትማማቾች አሉ እንበል ሶስት ትማማቾች አሉ እንበል፣ ምሳሌ አሁን ሁለቱ አነስተኛ ኑሮ ነው የሚኖሩት፣ አንዷ ደግሞ ጥሩ ኑሮ ነው የምትኖረው። ለእነዚያ ለአነስተኛ እህቶቿ እህቶቿ ለሚኖሩት እህቶቿ ያቺ ያላት እህት በቃ ካላት አካፍላቸው ነው የምታበላቸውም፣ የምታጠጣቸውም ያላትን ነገር አካፍላ ትሰጣቸዋለች ማለት ነው። እና እነዚያ ሰዎች ምንድን ነው ልክ እንዳላቸው ሆነው ነው የሚኖሩት። እና ስለዚህ ይሄንን መተባበርን ብንለምድ ባይነኝ ማለት ነው። እኛ ከተባበር ወላሂ ምንም የሚያቅተን ነገር የለም። ሀታ ራሱ ይሄ ስደት የሚባለው ነገር አይመጣም ነበር። እኛ ብንተሳሰብ ብንተዛዝን እንደዚህ ተንከራተን ራሱ አንቀርም ነበር። ግን ምንድነው የኛ ችግር? አንተሳሰብም ይሆን አሁን አንዱ እህት ካገኘች ለምን አገኘች ብለህ ነው ራሱ ሂስዲ ያለብን ብዙ እህቶችን አለን ማለት ነው። ይሄን ነገር አላህ አይወደውም ማለት ነው። እና አንዷ እህትሽ ብታገኝ አሁን አንች ብታጪ ያች እህትሽ አትጨክንብሽም። እና የዛች እህትሽ ማገኘት ላንቺ ሊያስደስትሽ ይገባል እንጂ ሊያስከፋሽ አይገባም ማለት ነው። ይህንን መላመድ ይኖርብናል እህቶቼ። እና ኢንሻአላህ ያው ነው ዛሬ ይሄንን ይዤ የመጣሁት እናቶች የእናቶችን ባለማበስ ደፋ ቀና ሲል ስላየሁት አዝሎት ወላሂ ልጁ ከ18 ዓመት በላይ ይሆናል ማለት ነው። ቆይማ ማንሻላ እንትን እለጥፍላችኋለሁ ታዩታላችሁ ማለት ነው። ያው ያሹን እንደው ያላያችሁት እህቶች ካላችሁ ታዩታላችሁ። እሱን ተሸክሞ ልክ እንደ እናቱ እንደ እናቱ አድርጎ ተሸክሞት ሲሄድ ማለት ነው ወላሂ እምባዬ ነው እኔ የመጣው ሐቂቃ ታም ማለት ነውና እንደሱ እንደዚህ እንደ ልጅ ወጣት በቃ የሆነ ሁሉም ወጣት እንደዚህ ቢያስብ፣ ይሄ እሸቱ መለሰ ማለት እኔ ከፊት ጀምሬ እከታተለዋለሁ ማለት ነው። ሀቂቃ እና ለእናቶች ለናቶች በጣም ነው የሚያዝ ነው። እና አሁን ገጠር ቦታ ሆነ ህዶ የሆነ ኢንተርቪው ሲያረጋቸው እሸቱና ጦሳይቱ ብን ማለት ነው። ጀማል ዴሴንታ ያው ታውቁት ከሆነ እነሱን እኔ በጣም ነው የማደንቃቸው ሀቂቃ። ብዙ አሉ አሉ ኸይረ ስራ የሚሰሩ ወንድሞች፣ ግን ደግሞ እናቶች አጠገብ ቁጭ ብለው የሆነ እንትን ኢንተርቪው ሲያረጓቸው የሆነ ሲጠይቋቸው ምን ሲሏቸው የሆነ እንትን ይሉኛል፣ ደስ ይሉኛል ማለት ነው። አሉ ብዙ ወንድሞችም ግን፣ እነዚህን ያው ጠቀስ ሲያረኩላችሁ ለናሙና ነው። እና ስለዚህ የእናት ቤተሰቦች ማለት ነው፣ መልእክቷን በመስማት የዚህ እድል ተካፋይ ሁኑ፣ እንዲያመልጣችሁ እናቶች ሲመርቁን የምንለፋበትን ሁሉ ፍሬ ያፈራልናል ማለት ነው። የእናት ምርቃት ይደርሳል። እንደ አላ እንዲ ያረቢ እናቶቻችን ምርቃት እንዲ ይድረስልን። ያረቢ አላህ የታመመ ይሻር፣ የተጨነቀ እንደው ጭንቁን እንደው ፈረጃ ያድርገው። ያረቢ ሀገራችንን ሰላሟን ይመልስልን። ሀገር ሰላም ሲሆን ሁሉም ነገር ያምራል እና ሀገር ላይ ነው ደስ የሚለውና፣ ሀገራችን ሰላሟ ተመልሶ በስደት ላይ ያለን እህቶች ወንድሞች ሀገራችን ተመልሰን ቤተሰቦቻችን ጋፋ ብለን እናቶች ሳያለቅሱ የምናይበት ጊዜ ይምጣለን። ይሄ በጎዳና ወድቀው የሚያለቅሱ እናቶችን፣ ወጣቶችን፣ አባቶችን፣ እናቶችን የማናይበት ጊዜ ይምጣለን። በቃ እኔ እንጃ፣ ወላሂ ይሄ ነው የናፈቀኝ። ናፈቀኝ፣ ልጅ ወልዳ እናት ወልዳ ልጅ አድጎላት የልጇን ፍሬ የምታይ አድርጋት እናት በልጇ የምትደሰቱ ደስታ ወላሂ ቀላል አይደለም። እና እናት ወልዳ አድጎላት ልጇ ለቁም ነገር ደርሶላት ለራሷም ጠቅሟት፣ ለሀገርም ጠቅሞ፣ ለህዝቡም ጠቅሞ የምታይበት ጊዜ ይምጣልን ማለት ነው። እና እንግዲህ ይህንን ካልኩኝ አይበቃም እንዴ ይበቃኛል ለዛሬው ማለት ነው። ግን ይቀጥላል ብዙ ብዙ የምላችው ነገር ነበር ማለት ነው። ለዛሬ ይበቃል እንዳይረዝምብን ኢንሻአላህ እና ይሄንን ይመስላል ሀባይብ እና ተሳተፉ፣ ተሳተፉ፣ ተሳተፉ። ስለምታዳምጡኝ ከልባ አመሰግናለሁኝ። ከጎኔ ምርጥ ምርጥ ወንድሞች አላችሁልኝ። እናንተን ደግሞ ለማመስገን አንድ ቀን ከችላለሁኝ ማለት ነው። እኔ እንደዚህ እዚች ቦታ እዚች አሁን አለሁባት ቦታ እንዲደርስ ያደረጋችሁኝ ወንድሞች ስላላችሁ ከልባ አመሰግናለሁኝ። ባላችሁበት አላህ ይጠብቅልኝ። እንዲሁም መልካም መልካም የምታስቡልኝ እህቶችም እናንተንም ባላህ አላህ ይጠብቅልኝ፣ ማለት ነው። ጀዛኩም መላው ኸይረን እላለሁኝ ሁሉንም። እና ያው በቃ ለዛሬ ይበቃኛል።